ኢትዮጵያ መባሉ እዛ ስቴጅ ላይ ለእኔ እሱ ነበረ ድሌ፣ እና እግዚአብሔር ይመስገን። ግን ትንሽ ይከብዳል። በጣም ለብቻሽን እንደሆነ ሲሽ ሰማሻል። ንድ የመጀመሪያ ኢንተርናሽናል ፍላይቴ ለብቻዬ ሄጄ ምንድን ነው ማድረግ ያለብኝ እና ራስሽ በራስሽ ሆቴል ሩም ይዘሽ ኤርፖርት በጣም ነው የሚያስፈራው። በጣም ነበር የምጠላው፣ ሳድቅ ረዥም መሆኔን በጣም ነበር የምጠላው። ሁልጊዜ ከሰው ታወር አድርጌ ሁሉንም ሰው ጭንቅላት እያየሁ ኖ ኖ ኖ ኖ አይ ዶንት ላይክ ይሄ ምን እንደሆነ ታውቂያለሽ? አጉል እናንሽላንት ነን አናወራም ምናምን፣ በጣም ነው የሚያስጠላኝ ማውራት አለብሽ፣ መግባባት አለብሽ አይደለ? አይ ቲንክ ማይ ቢግስት ሬድ ፍላግ ኢዝ ይሄ፣ ከጓደኞቹ ጋር ሲሆን የሚቀየር ሰው ታውቂያለሽ? አላወራም አላወራም እንደማታ ታውቃለሽ። ግን ከራሴ ባይ ዘ ዌይ እራሴ እንደዚህ እንደሆንኩኝ አላውቅም ነበር። ሂጂ ብሎ የመከረኝ ምክር መቼም አልረሳም። አሴት ሂጂ ስሜ ሐሴት ደረጀ ይባላል። ሚስ ወርልድ ኢትዮጵያ 2024 ነ የኬሚካል ኢንጂነሪንግ ሁለተኛ ዓመት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ስለ ራስሽና ስለ ልጅነትሽ ንገሪን። ልጅነቴ በጣም ደስ ይል ነበረ። ግሮንግ አፕ ቻይልድ ሞስት ኦፍ ታይም ትምህርት ላይ ፎከስ አድርጌ፣ በጣም ላይ ትምህርት ላይ ነበር በጣም ፎከስ የማደርገው የነበረው እና ኦልዌስ ረዥሟ ልጅ ነበርኩኝ። በጣም ናፌክት ያደረገው አሁን ያለሁበትን ቦታ ካራክተር ደቨሎፕመንት ነበረው። ሚስ ወርልድ ኢትዮጵያ ስትቀላቀይ ቤተሰቦችሽ ምን አሉ? ቤተሰቤ በጣም ነው የሚያግዙኝ፣ እናቴ አባቴ በጣም እኔ እውነት ለመናገር ብዙ ፎሽ ማድረግ አልፈለግኩም ነበረ፣ እዚህ ኢንዱስትሪ ላይ መጀመሪያ ላይ ብዙ ጊዜ ትምህርት ላይ ነበረ በጣም ፎከስድ የሆንኩት የነበረው። ግን ቤተሰቤ በጣም ነው የሚያግዘኝ፣ እናት አባቴ አክስቴ። ወደ ቁንጅና ውድድር እንዴት እንደገባሽ እስቲ ያጫውችን። መጀመሪያ ፓጀንት ስገባ ሚስ ኢንተርናሽናል ፓጀንት ነበር የገባሁት እና መመዝገቢያ ሁለት ሺ ብር ነበር። እና ቀን ስሄድ እማዬ ማይ እና ዝም ብለው እና አጋባቢ በጣም የሚያስቅ አጋባቢ ላይ ነበር። እድሜ ስንት ነው? አስራ ዘጠኝ ዓመቴ አይና አሪ ነው እንደምባል ግን እውነት ነው ነው። ትምህርት ቤት ትምህርትሽን ከቁንጅና ውድድር ጋር አጣጥሞ ማስኬድ ምን ይመስላል? በጣም ነው ዶብል ላይፍ ትንሽ በጣም ይከብዳል። እውነት ለመናገር ከክላስ ጋር ሞዴሬት ማድረግ በጣም ነው የሚከብደው። ግን ፓሽኑ ካለ ድራይቭ ካለ እና የእውነት ፍላጎቱ ካለ ፓስብል ነው ብዬ አስባለሁ። እና ታይም ማኔጅመንት በጣም ትልቁን ፓርቲ ይወስዳል። ብዙ ጊዜ ሶሻል ሚዲያ ላይ የምናጠፈው ሰዓት አለ፣ ብዙ ነገር ላይ የምናጠፈው ሰዓት አለ እና እሱን አብቃቅቶ መጠቀም። የኢትዮጵያ የውበት ሚዛን የተዛነፈ ይመስልሻል? ግሮዊንግ አፕ ሳድግ ሞስት ኦፍ ታይም እግዚአብሔር ይመስገን በጣም ሀውቲ የሆነ ሀውስሆልድ ውስጥ ነበር ያደግኩት። ግን እኔ ሳድግ ቀጭን ሆኝን ያደግኩት ሁል ጊዜ ቀጭን ነበርኩኝና በጣም ነበር የምጠላው። ሳድግ ረዥም መሆኔን በጣም ነበር የምጠላው። ሁል ጊዜ ከሰው ታወር አድርጌ ሁሉንም ሰው ጭንቅላት እያየው ክላስ ውስጥ ነው ያደግኩት። በጣም ነበር የሚከብደው። ግን እግዚአብሔር ይመስገን ራሳችሁን መውደድ ትለምዳላችሁ ከሆነ ጊዜ በኋላ እና ኢንዱስትሪው መክሰፕት አድርጎኛል እግዚአብሔር ይመስገን ግን ስቲል ላይክ ያለ ሜካፕ ያለ ምናምን ትንሽ ስቲግማ አለ። ሰው የሚጠብቅሽ ቢውቲ ስታንዳርድ አለ እና ሁላችንም ቆንጆነን የሚለው ነገር ትንሽ ኢትዮጵያ ውስጥ ሰርጾ የገባ አይመስለኝም። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘብዎን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ይወርዱ። ያንጎ። በቁንጅና ኢንዱስትሪ ውስጥ ካጋጠመሽ ነገር የማትረሹ ህዝሚ ላይ ሳውዝ አፍሪካ የሄድኩኝ ጊዜ ለውድድር በሚስቲን ዩኒቨርስ የራስሽን አንድ ቀን ቀድሜ ነበር የሄድኩት ከውድድሩ፣ በእኔ ቤት ቶሎ መገኘቴ ነው። እና ሳውዝ አፍሪካ ልክ ለአንድ ሳረግ ስደውልላቸው ማይ ናሽናል ዳይሬክተር ናይጄሪያ ነበር የነበረው እና ማንም የሚቀበልኝ ሰው የለም ነበር ኤርፖርት አይ ወዝ ፓኒኪንግ እና ደወልኩላቸው ምንድነው ማድረግ ያለብኝ እና ራሶች በራሶች ሆቴል ሩም ይዘሽ ማን ድ የመጀመሪያ ኢንተርናሽናል ፍላይቴ ለብቼ ሄጄ በጣም ከባድ ነው ኤርፖርት በጣም ነው የሚያስፈራው እና ሳውዝ አፍሪካ ውስጥ ኢትዮጵያውያን እንደዚ ተደረጉ እንደዛ ተደረጉ ሲባል ስለምንሰማ እና በጣም ነበር የፈራሁት በጣም ሰው አብናለው አብሮኝ የተቀመጠ ሰውዬ ነበርና ሚስቱን አገኘኋት ኤርፖርት ኢትዮጵያዊ ናቸው እኛ ቤት ጂ ምናምን አድርግ እነሱ ቤት ጂ አድሬ ጠዋት ወደ ሆቴል ሄድኩኝና፣ እናቴ ስነግራት በቃ ገደለዋት። ብዙ ነገር ነበር ያሉት። ግን በሚስቲን ዩኒቨርስ ሀገርሽን መወከልሽ እና የነበረሽ ቆይታ ምን ይመስል ነበር? ኦፖርቹኒቲን ያገኘሁት ናሽናል ዳይሬክተሮች አሉ። ኢስት አፍሪካ ናሽናል ዳይሬክተር አላት እና ብዙ ጊዜ እነሱ ናቸው አፕሮች የሚያደርጉን። እና ከኢትዮጵያ እስካሁን ድረስ ዴሌጌት የላትም ነበር ሚስቲን ዩኒቨርስ ላይ እና ን ኦፈርድ ሚ ኦፖርኒቲ አንቺ ይጂ ብሎ ቤተሰቤን አናግሬ ዲፍረንት ስፖንሰርስ ፈልገን እግዚአብሔር በርቶኝ ሄድኩኝና እዛ የነበረኝ ኤክስፔሪንስ በጣም ነበር የሚያሳዝነው። ምክንያቱም ሞስትሊ ከላቲን አሜሪካ ነበር የመጡት። ስለ ኢትዮጵያ ያላቸው አስተሳሰብ ኢትዮጵያን የሚያዩት ስዕል ረሃብ፣ ጦርነት ምናምን ነው እና እኔ እዛ ሄጄ ደግሞ ከፓጀንት ኢትዮጵያ አትታወቅም። ማንም ሰው አብሮኝ ያህል ደም ውድድር ላይ ፕሪሊሚናሪ ሳሽ ምናምን ሲደረግልን አንድ ሰው ለኢትዮጵያ የሚያጨበጭብ ሰው አልነበረ እና አይ ወዝ ሀምቦል ኢትዮጵያ መባሉ እዛ ስቴጅ ላይ ለእኔ እሱ ነበረ ድሌ እና እግዚአብሔር ይመስገን ግን ትንሽ ይከብዳል። በጣም ለብቻሽ እንደሆነ ሲሽ ሰማሻል። ስለ ቁንጅናው ኢንዱስትሪ ሰው የማያውቀው አንድ ነገር ምንድን ነው? በጣም ሰልፍ ኮንሽስ ያደርጋል መሰለኝ ኢንዱስትሪው፣ ቢካዝ እኔ በህይወቴ ስለ ኪሎ የተጨነቀ ያጠቅም፣ አይ ወዝ ኦልዌዝ አንደር ዌት እና ልክ ኢንዱስትሪ ውስጥ ስገባ ሞፈር ጀምርኩኝ። ቢሪያም ቨርሽን ስ ዘለው ተስማማ የመጣ ሰው በጣም የተሳሳተ አስተሳሰብ አለው ቁንጅና ብቻ ነው ብሎ ግን እንደዛ አይደለም አሁን እኔ ማያ ቻሪታብል ኦርጋናይዜሽን የሚባል ኦርጋናይዜሽን አለና ከልጆች ጋር እንሰራለን እና ሚስ ወርልድ አብሶ ደግሞ በደንብ ለየት የሚያደርገው ቢውቲ ዊዝ ብሬንስ ነው እና ግዴታ አድቮኬሲ ያስፈልጋል ግዴታ እንትን ይታያል ከመልክ በተጨማሪ በጣም ብዙ ነገር ይጠይቃል እና ሰው ያንን አይረዳም እና ደግሞ ኢትዮጵያ ውስጥ በደንብ በጣም ስቲግማ አለው፣ ሚስኮንሰፕሽን አለው እና በደንብ አንደርስታንድብል ቢሆንም ያንን ሚስኮንሰፕሽን ግን አለም በሚሄድበት እንትን ምንድን ነው የሚባለው ትሬንድ እየተከተለን አይደለም። ብዙ ነገሮች ላይ ቀዳሚ ብንሆንም ኢትዮጵያ በጣም ቆንጆ ሴቶች አሏት፣ በጣም ትጉ ሴቶች አሏት፣ እናቶቻችን እህቶቻችን እና በጣም ኦፖርቹኒቲውን አቢዝ ማድረግ እንችላለን፣ በጣም ራይዝ ማድረግ እንችላለን ብዬ አስባለሁ። እና ሚስኮንሰፕሽኖቹ በጣም ብዙ ናቸው። ይሄ ነገር ለእኔ አይሆንም ብለሽ ራስሽን የተጠራጠርሽበት ጊዜ ነበር? በጣም ብዙ ጊዜ ነው። ራሴ እንዴት የማደርገው እና ቢንክ የራሴ ቤስት ጠላት ዘለምላ እና በጣም ነው ራሴ እንዴት የማደርገው ግን እግዚአብሔር ይመስገን በጣም ጥሩ ቤተሰብ ነው ያለኝ። ሁል ጊዜ ፈልገብ አይዞሽ አይዞሽ። ብትችይ ከኢንዱስትሪው የምትቀይሪው አንድ ነገር ምንድን ነው? ፈወዛብትሚ በጣም ብዙ ነገር ነው የምቀይረው። ለምን ኢትዮጵያ ውስጥ እንደምናውቀው በጣም ብዙ ስትሬኖች አሉ። ፋይናንሽል ስትሬን አለ፣ ብዙ ነገር አለ። ከአንቺ ኤክስፐክት የሚደረግ ብዙ ነገር አለ። ብዙ የሚያጋጥምሽ እንደ ሴት ብዙ ስትረግሎች አሉ እና እንደ ፓጀንሽ ኢንዱስትሪ የሰውን አስተሳሰብ ብለውጠው ደስ ይለኛል። ለእኛ የሚቀርብልን ክብሩ ከክብሩ ባሻገር ራሱ ስትሄጂ ጊዜሽ የምትሄጂውን ነገር ለማግኘት በጣም ከባድ ነው እና ያንን ያንን ነገር ብቀይረው እና ቤተር የሆነ ደግሞ ኦፖርቹኒቲዎች ከኔ በታች ካቴድራል ሄጅ ነበር ባለፈው እና ልጆቹ ይፈልጋሉ፣ እኔ ሚስ ኢትዮጵያ ትምህርት ቤት ብትመጣ ማይጋድ እነሱን ሳያቸው በጣም ነው የሚያሳዝኝ። በቃ አይኖ መስራት እንደሚችሉ ከኔ በላይ ብዙ ነገር ማድረግ የሚችሉ ሴቶች አሉ እና ሆፕፉል ያንን ኦፖርቹኒቲ ወደ እነሱ ማምጣት ነው፣ እኔም እየሰራ ያለሁት ነገር። ወደፊት በቁንጅናው ኢንዱስትሪ ውስጥ ወይስ በተማሹ ዘርፍ ነው መግፋት የምትፈልጊው?

ይሄ ምን እንደሆነ ታውቂያለሽ? አጉል እናንሽላንት ነን አናወራም ምናምን በጣም ነው የሚያስጠላኝ። ማውራት አለብሽ መግባባት አለብሽ አይደለ? እኔ አላቅም እናንተ ማልቅም ኢ ቲንክ ማይ ቢገስት ሬድ ፍላግ ኢዝ ይሄ ከጓደኞቹ ጋር ሲሆን የሚቀይር ሰው ታውቂያለሽ? ለጓደኞቹን ሲያገኝ ምናምን ነገር የቁንጅና ኢንዱስትሪ ውስጥ መሆንሽ የፍቅር ህይወትሽ ላይ ተጽዕኖ አለው? አድሎት አለ በቁንጅና ውድድር ውስጥ። ፋሽን ኢንዱስትሪ እንትን ነው ሲኒናት ኤቭሪዋን ኖውዝ ኤቭሪዋን አንድ ነገር ብል ዩ ሞስት ኦፍ ታይምስ እስከ ዛሬ ድረስ ፓጀንት ላይ የምታውቂው ሰው ያዘጋጁ የሚያውቀው ሰው ነው የሚሄደው፣ ትክክለኛ የሆነ ውድድር አይዘጋጅም። እና ይላይክ ሚስ ወርልድ ፎር ዘ ፈርስት ታይም ኢን ማይ ኦፒንዮን በስንት ትክክል የተዘጋጀ ዝግጅት ነበረ። ለምን እኔ አዘጋጆቹን አላውቃቸውም እነሱ አያውቁኝም፣ እና ትክክለኛ ዝግጅት ነበር ይሄ ውድድር ነበር። በጣም ጥሩ የሆኑ አቅም ያላቸው ልጆች ነበሩ እና በጣም ደስ የሚል ውድድር ነበር፣ ፌር ነበረ። ረጅም ሰዓት ነው የፈጀባቸው ይሄ ምንድነው ስሙ ጃጂንግ ፕሮሰሱን ሲያደርጉ እና ሆፕፉሊ እንደዚህ ዓይነት ነገር ይበዛል ብዬ አስባለሁ ወደፊት። ግን ትንሽ ፓጀንቲ ላይ የሚያስጠላው ነገር ሰው በጣም ይታወቅና ውድድር የሚወዳደረው ለንትን ይሆናል ውድድር ተወዳደረ ለመባል ይሆናል። እኔም ግን እግዚአብሔር ይመስገን እኔ ጥሩ ሰዎች ነው ያጋጠመው። ይስካል በሶሻል ሚዲያ ከተሰጡሽ አስተያየት መሀል የማትረሺው አለ ይሆን? ማንን እንደሆንክ ባታውቅ በጣም ደስ ይለኛል። በከዚያ እንገናኛለን። ለምንድነው እስኪንሽን ብሊች ማታደርጊው ብሎኛል። ቀን በቁም ነገር ማለት ነው እና ትልቅ ሰው ነው በቃ ሪሊ እችን አይደል ሚስ ኢትዮጵያ እና እኮ በጣም ይከብዳል ኢንዱስትሪ ውስጥ እኔ እናቴ አባቴ አክስቴ ምናምን ከኋላ ባይኖሩም ክረምብል ነበር ማድረግ። እግዚአብሔር ይመስገን እኔ ባይ ዘ ዌይ ከብዙ ሰዎች ተሬቼ ሚስ ኢትዮጵያ የሆንኩበት ዋናው ምክንያት ስለሞከርኩኝ፣ አይ ቢሊቭ ብዙ ሴቶች ብዙ ነገር ማድረግ ይችላሉ። ኦፍኮርስ በጣም ብዙ ሀስል አድርጌያለሁ፣ ግን መሞከርም የመሰለ ነገር የለም እና እግዚአብሔር ይመስገን ያገኘሁት ስለሞከርኩኝ ነው። እኔ ሄድ ከማድረጋቸው በፊት ሞክሩ ከዛ ከቻላችሁ ታደርጋለች ካልቻላችሁ አይሆንም። የማትረሹ ግርጣት አለ። እኔ ለምን እንደምናገር ራሱ ሴም የማልረሳው በቃ በጣም ውስጤ ደቀስ እስካሁን ድረስ የሚያስጨንቀኝ አንድ አለ ካቴድራል የተማርኩት ሰው በጣም ጥናት ምናምን ቸክል ነበር። ሰው ላይብሬሪ አብሮት የለም ነበር። ወመዘክር ላይብራሪ ነበር እና እሑድ ከሰዓት ወመዘክር ነበር እኮ እና አባቴ ነይ ይበቃል። ምንድን ነው ነብስ ነው። ዝናብ መዝናብ ጀመረ ነበር። ከፊት ለፊት አጠር ያለ ልጅ ከእኔ አንሳል፣ ረጅም ስለሆንኩኝ ነው። ግን ዝናብ የመታው ነበር እና አሳዘነኝ። ለምን ይመቷል? እና ተጠለል እና የመዘከሪች እንዲ ዝቅ ምንድን ነው የሚባለው ዳገት ነው አላት። እና እሷን እየወረድኩኝ ነበር። ዣን ጥላ ወንድ ልጅ አጠገቤ ይቆማል። እና እንዲ እኔ ወደ ታች ነው የምሻገረው፣ እና ልጁ ወደዚህ ነው የምሄደው ለካ እኔ ወደዚህ ሲሄድ እኔ ወደሱ ሲሄድ ሊያቀፈ ይመስሉ ቻ በቃ

መጀመሪያ ሰልፍ ኮንፊደንት ውስጣችሁ መጀመሪያ የምትረግጡበት መሰረት ያስፈልጋል። ኮንፊደንት ለመሆን ያንን ቫሊዩ ያንን ፕሪንስፕል ሴት ካረጋችሁ በኋላ መነቃነቅ ኦፍኮርስ ያለ ነገር ነው እና እየተለማመድሽ የምትመጩ ነገር ነው። ሰልፍ ኮንፊደንት በቁንጅና ውድድር መድረክ ላይ በለበሹ ልብስ ኔጌቲቭ ምላሽ ተሰጥቶሽ ያውቃል? እኔ ግሮንጋፕ አይወዝ ቬሪ ኢንሴኪር ሶ ታት ሄልፕድ ሚ ብዙም ኮንትሮቨርሺያል ነገር ውስጥ እንዳልገባ ግን አሁን እኔ ማስበው ሴት ልጅ የራሷን ሰውነት ራሷ እንደፈለገች ማድረግ ትችላለች ብዬ አስባለሁ። እና ብዙ ሰው ይሄን ነገር አይቀበለው መሰለኝ። የሆነ ሞልድ አለ እና ዘ ሞልድ ውስጥ ፊት ማድረግ አለባችሁ የሚል ሶሳይቲ ያለ አውቃለሁ። ባህላችንም አለ፣ ብዙ ነገር አለ። ያው ምን ይባላል፣ ወን ኢን ሮም ዱስ ሮመንስ። ኢትዮጵያ ውስጥ እስካለን ድረስ ባህላችንን መጠበቅ የእኛ ድርሻ ነው እና ብዙ ኮንትሮቨርሻል ያልሆኑ ነገሮችን ለማድረግ ሞክራለሁ። አከራካሪ የሆነ አስተያየት አለሽ በዛ ኢትዮጵያ ውስጥ ያሉት ፌሚኒስቶች። ፌሚኒስት ራሱ እኔ ቤዚክሊ ፌሚኒዝም ሲባል ይሄ ፈርስት ዌ ፌሚኒዝም አለ አይደል? ኢትዮጵያ ውስጥ እንደዛ እንደ ኤሮፓያኖቹ እንድንሆን እድል የለንም። መጀመሪያ የመኖር ጋራንቲያችንን እናረጋግጥ። እኔ ፌሚኒስት ነኝ ስል አምናት ይሄ ዌስተርን እናንተ የምታስቡት ነገር ሳይሆን ኖ መብታችን ይጠበቅ። በጣም ብዙ ነገር እየሰማ ነው እና ከእለት ወደ እለት ደግሞ ያበረታታ ናቸው ነው የሚመስለው እየጨመረ ነው። ህጻናት እየተባለ ትሬንድ እየሆነ ቲክቶክ ማሳመሪያ እየሆነ እያለፈ ነው። እና ያ ይቅርና፣ እሺ ስሙ ይቅርና፣ ፕሪንሲፕሉና ቫሊዩን ፕሊስ። በቁንጅና ውድድር ውስጥ ያሉ ሴቶች ሁሉ ዝቅተኛ ግምት እንደሚሰጣቸው ይሰማሻል? ቬሪ አንደርስቲሜትድ አሁን። ብዙ ሰው እንደነገርኩሽ፣ ብዙ ስፖንሰር ጋር ምናምን መሄድ አለብን እና ኬሚካል ኢንጂነሪንግ ተማሪ ናት ሞዴል ሆኖ ተማረም ባለ እንዲ አለ በጣም ብዙ ሰው አለ ባይተወይ፣ እና እኔ ግዴታ እንደዚ አይነት ስቴሪዮታይፕ ሞዴል ሲባል ምናምን ደስ አይለኝ። ሰውንን እና እኔ ከመናገር በፊት አንተ እና በጣም ስቴሪዮ ታይፕ አለ። በጣም አንደርስቲሜት ይደረጋል። ቁንጅና ብቻ ነው ይመስላቸው። ለቁንጅናችን ብቻ፣ ለጥፍራችን፣ ለጸጉራችን ብቻ የምንጨነቅ ነው ይመስላቸው። ኖ። ኔክስት ዊክ የአንቺን ፈለግ ለመከተል ለሚፈልጉ ወጣት ሴቶች የምትሰጩ ምክር ምንድን ነው? ራሳችሁን ሁኑ። ራሳችሁን ጠብቁ። መንትሊ ኢሞሽናሊ ራስን መጠበቅ ያስፈልጋል። ጓደኞች ምረጪ። ኮምፒቲሽን ከአንቺ ጋር የሚያደርጉ ጓደኞች አትምረጪ። በጣም የምትወጁ ተጽዕኖ ፈጣሪ ሰው ማን ነው? ኦማይጋድ ሚስ ልዩ አይፈለከምጂኒያግ በጣም ነው መወጣት ሚስ ወርልድ ኢትዮጵያ ውድድር ላይ የማትረሹ ትውስታ አለሽ?

ሚስ ወርልድ ኢትዮጵያ ሆኜ ሲያየኝ ትምህርት ቤት ያቀኛል። ሁልጊዜ የሆነ ቶሎ ነው የምጨነቀው ምናምን ሚስ ኢትዮጵያ ነበርኩኝ ትምህርት ቤት እና በጣም ጭንቀታም እንደሆንኩኝ ምናምን ያውቃልና በጣም ነበር ደስ ያለው ሲያየኝ። አስተማሪዎቼ በጣም ነበር ደስ ያላቸው። ተማሪዎቹን እማቃቸውን ተማሪዎች አግኝቼ የሆነ ሰም ካይንድ ኦፍ ሆፕ ነው ፋሽን ኢንዱስትሪውስ መግባት ተፈለጋችሁ ዩ ካን ዱ ኢት ነገርና በጣም ነበር ደስ ያለኝ ልጆቹን ሳያቸው ምናምን በቃዊ በጣም ነበር ደስ ያለኝ እና እሱ አይ ቲንክ እሱ ነው በጣም ፌቨሪት ሞመንቴ። እና ማያ ሂደን ነበር። ማያ እዝን የሚባል እርዳታ ድርጅት አለ እና ሲፒ ያላቸው ህሙማን እና ሃይድሮሴፋለስ እና ስፓይናል ቢፊዳ የሚባል ነገር አለ እና ያንን በሽታ አንድ ሴት በዚያው አጋጣሚ እኔም ያለብኝ ብለሽ አተኩራሪ እኔ ቆንጆ ፎሊክ አሲድ ውሰዱ፣ ወሰዱ፣ ራሳችሁን ጠብቁ። ፕሊዝ ፕሊዝ ፕሊዝ እንትን ፊዚካል ህልዛችሁን በደንብ ጠብቁ። ራስን መጉዳት እትኖት ኤትረን ለምን እነዚህ እናቶች መጀመሪያ ከማርገዛቸው በፊት ፎር ሾርት አማውንት ኦፍ ታይም ፎሊክ አሲድ እጥረት ስለነበረባቸው ነው ይሄ ነገር የሚከሰተው። እና ልጆቹ ፎር ዘ ረስት ኦፍ ዴይር ላይፍ ጥሩ የሆነ ሜዲካል ክትትል ካሌለው እንደዛ የመሆን ረዥም ጊዜ ልጆቹ አፌክትድ ይሆናል ወድሜ ዘመናቸውን ሙሉ እና ራሳችሁን ጠብቁ። ፎሊክ አሲዳችሁን ውሰዱ፣ ተመርመሩ፣ ቼክ ተደረጉ። ሜንታል ሄልዛችሁ ነው ፊዚካል ሄልዛችሁ ነው። እና እነሱ ጋር የሄድኩኝ ቀን ልጆቹን ሳያቸው ከእነሱ ጋር ስናበራ የበለጠ ፐርፐዝ አለኝ፣ ለካ እነዚህንም ሰዎች ማገዝ ይችላለሁ። ለካ ያ ነገር በጣም በቃ ይሄ ሜንታል ሳቲስፋክሽን በጣም ነበር የሰጠኝ። እና በዚህ አጋጣሚ ደግሞ እኔ ዳይፐር ድርጅቶች፣ ፕሮደክት ድርጅቶች ላይ እነዚህ እናቶች ልክ እንደዚህ ዓይነት በሽታ እንዳለባቸው አባትየው ሲያውቅ ይጠፋል። አባትየው ሲጠፋ እናትየው ለብቻ ሰስቴን ማድረግ አለባት አንድ ልጅ አይደለም ያላቸው እና እነዚህ እናቶች ተመለመን አለባቸው ብዙ ነገር አለና እነዚህ እናቶች አብረን እንናገዝና ይሄ ዓይነት ነገር እንደምትሰራ ሳቅ ሳስብ በጣም ሜንታል ሳትስፋክሽን ይሰጠኛል። እግዚአብሔር ይመስገን እንኳን ገባሁኝ እዚህ ኢንዱስትሪ ውስጥ እድል የሚያደርገኝ እና ራስሽን ከአስር ዓመት በኋላ ምን ላይ ታየዋለሽ እሱ ነው ደስ ስሚለኝ በጣም ከራሴ ባይ ዘ ወይ ራሴን እንደዚህ እንደሆንኩኝ አላውቅም ነበር። እኔ አም ቨሪ ሴንሲቲቭ ፐርሰን ጥሩ ነገር እዚህ ኢንዱስትሪ ውስጥ ብዙ ነገር የሚያሳለፍኩት እና አሁን ራሴን ሳይሆን ዋው ጎበዝና የምስተደግ እና በጣም ራሴን እንደማኮራ ተስፋ አለኝ። አይኖ ኢን ርስ ቤተሰቦቼ እንደሚኮሩብኝ እኔ አሁን ሐሴት በጣም ምኮራባት ሴት ያልተለወጠች በኢንዱስትሪ ያልተለወጠች ሴት እንደምትሆን ተስፋ አደርጋለሁ። ፕ ለሚስ ወርልድ ውድድር ዝግጁ ነሽ? ናት ነው ና እናት የሆን ወይም ተክላት ሆ አልባሻችሁም ብዙ የሚያስፈልገን ነገር አለ። እና እሱን እያሟለ ነው። ኤንድ ሜንታሊ ራሴን ፕሪፔር እያደረግኩኝ ነው፣ ፊዚካሊ ፕሪፔር እያደረግኩኝ ነው። ኢትዮጵያ ውስጥ በጣም የሚያናድደው ነገር ሚስ ቲን ዩኒቨርስ ላይ ብዙ እርዳታ፣ ብዙ ነገር ከብዙ ሰው አልጠየኩት፣ ቤተሰብ ነበረ ተደጋግ ተደጋግፈን ሄድን መጣሁ። እና ሚስ ወርልድ ሲሆን በጣም ብዙ ነገር ነበር ኤክስፔክት ያደረግኩት እና እንደ ኤክስፔክቴሽን አይደለም ያገኘሁት እና ትንሽ ሜንትሊ ስትሬን ሆናለሁ መሰለኝ እና አሁን እግዚአብሔር ይመስገን በጣም ብዙ ነገሮች የተለወጡ ነው። በጣም ደስ ብሎኛል። ብዙ ሰዎች እየተሳላባቸው ነው የፊውቸሩ ዩኖ ይሄ ኢንዱስትሪ እንዲመሆን ይችላለ ካ ብሎ እና አሁን ሜንትሊ ፊዚክሊ ኢሞሽንሊ በደንብ የተዘጋጀው ነው። እንደዛ ነው። አይ ቲንክ ምድሪ ገድ ነው። ዝፈኝለን እስቲ ፈንዲሻ ቲቪ።